አንቹ እንግዲህ ከእዝራ ጋር ጉዞዋን እያደረገች ነው። እባከን ኢዝራ ከአንተ ጋር እንድሄድ ትፈቅድ ይልኛለ አባዬ በዚህን ሰዓት እቤት ስለማይሆን ስለዚህ ከአንተ ጋር ልሄድ ትለዋለች። እሱም ደግሞ ሻና እኔ እኮ ከአባዬ ቢሮ ነው የምሄደው፣ ከቢሮ ደግሞ ወደ ፖሊስ ጣቢያ እንሄዳለን እያለኝ ነው ትለዋለች። ወሰንም ደግሞ እባክህን ከአንተ ጋር መሄድ እፈልጋለሁ ትለዋለች። እሱም እሺ ይላል። ከዛ እሺ እንሂር ብሎ ሲሄዱ እንደውም እንሄዳለን፣ ከቢሮውም እንሄዳለን፣ ፖሊስ ጣቢያ አብረን እንሄዳለን ይላታል። ከዛ እሺ ብላ እያወራች እያለ ምላሲ ደውልና አማዬ ሲላት ወይዘሮ ሜላት ምን ሆና ነው ወደሚለው እስኪ ስንሄድ እንግዲህ ሜላት ምን አገኘት ምን ሆነች ወደሚለው ስንመለስ አብረን የምናየው ይሆናል። ውድና የተከበራችሁ ተመልካቾቼ አሰላሙ አሌይኩም ረህመቱላሂ ወበረካቱሁ እንደምን አላችሁ? ያለው ያለውላችሁ፣ አልሐምዱልላ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት ጠይቃችኋለሁ። እንግዲህ ኢዝራ እንደምትመለከቱት ምን እያደረገ ነው ምን እያለ ነው ወደሚለው ስንመጣ ኢዝራን የሀናን በጣም እየተከታተላት ነው። ሀናን ሳያፈቅራት አይቀርም። እሷም ደግሞ ጽዮንን ለምን አትረዳትም ትለዋለች። እኔ ስለ ሲመ ጽዮን ምንድን ነው የምረዳት ይላታል። አይ ታውቀዋለህ እባክህ ትለዋለች። እባክሽ እኔ አላውቅም ስለ ጽዮን ይላታል። ከዛም እዚህ ጋር አሴል በጣም ከፍቶታል። ይህኔ ሚስኪን አንድ ቀን እንኳ አፈቅድሻለሁ ብሎ ሳይናገር ዛሬ እሷን እሸኛለሁ ብሎ የፈራውን ነገር ደረሰ። ልውጋው እንዲህ እያለ ነው። በዚህ ሁኔታቸው ከቀጠሉ አሴል ይዝራን ለመውጋት ይሞክራል ማለት ነው። ይዝራ ደግሞ የሀብታም ልጅ ነው፣ አባቱ ምንም ነገር ማድረግ ይችላል ማለት ነው። እና አሴልን እንዳይጎዱት በመካከላቸው በጣም ፈራለሁ። ቃሴድም ተወደኛለህ እንዲ ንገረኝ እያለች እየደመነችው አልናገርም አልወድሽ መወድሽ አለው። እንዲ እያለ በመወላበዱ እሷን አጣታለሁ በማለት እንግዲህ እንዲተግዞ ይገኛል። ለአቶ ኖላዊ ምን ሆነህ ነው ብሎ ሲጠይቀው ሀናን የሆነ ልየሸኛት እኔ መለሰችን ይለዋል። እና ታዲያ ይሄ ነው እንዲ የሚያስከፋ ወይ? ሁ አቶ ኖላዊ ማለት ነው አሴር እንደምታዩት ጥንስልስል ፍዝዝዝ ብሏል። ወይ አሴር እንደምታፈቅራት ተናግረህ ምን አለበት ቢለይልህ ማለት ነው። አቶ ኖላዊ ታዲያ ልጁን አይተዋል፣ ታውቀዋለህ ይለዋል። አይ ፋዘርዬ አላውቁም፣ ግን አልዋሸሁትም እሱ እኔም መልሶ ሲሸኛ በጣም ቀንቻ ያኔ በጣም ደብሮኛ ሌላ አሴል እያለ አቶ ኖላዊ ግራ ተጋብተዋል ማለት ነው። ፀጉሩን እያደባበሰ እንግዲህ አሴል ነግሮታል። አቶ ኖላዊ ምን አይነት ውሳኔ ይወስናል ወደሚለው አብረን የምናየው ይሆናል። ምናልባት ልጅቷን ሀናን አፍቅሯት ነው ብሎ አሴልም ትንሽ ግራ ተጋብተዋል። አሴል እንደምትመለከቱት በጣም አንገቱን ደፍቷል። በጣም ደብሮታል፣ በጣም ከፍቶታል። እንግዲህ ተምቹ ምን እያደረገ ነው ወደሚለው ወደ ተምቹ ስንሄድ፣ እዚህ ጋር ሀና ትምህርት ቤት ልጁ ቁጭ ብሎ ስታገኘው ምን ሆነህ ነው እያለች የጽዮን አፍቃሪ እዚህ ጋር አንገቱን ደፍቷል። ባክሽን ሀና ምንም አልሆንኩኝ ይላታል። እዚህ ጋር እርግብ በጣም ተወጥራለች። የሰው ወርቅ አንድ ሻንጣ ሙሉ ወርቅ ሰርቃ ሻንጣዬ ሻንጣዬ ትላለች። የተምቹ ጅልነት የታየኝ መቼ ነው? ምን እንደሆነ እንኳ ሳያውቅ ወስዶ በማድረሱ ነው። ወይ ጉድ! እንዲያው ምንድነው ብሎ ቦርሳውን ቢያየው ኑሮ ከዚህ ሁሉ ነገር ባልገባ ነበር። አይ፣ ችሌባ ችሌባ አልቆላታል። እቃው እንደሆነ ከወይዘሮ ሜላትች ትች ገብቷል። እዚ ጋር አሴል እንደምትመለከቱ ምን እያደረገ ነው ወደ ሚለው ስንመለስ፣ እዚ ጋር ሀናን ከቤራቸው ጠብቆ ወደ ሆስፒታል ወደ ትምህርት ቤት እንደሚሸኛት ይነግራታል። እሷም አባዬ የምን ሆኖ ነው ብላ ግራ ትገባለች። ባክሽ ፋዘርዬ ምንም አልሆነ ምን የመታወት አንቺን ልሸኝ ነው ይላታል። ማለት ነው እዚ ጋር ወደ ትምህርት ቤትም እየሸኛት እያለ እየተሳሳቁ እያወሩ እያለ ይህ የተረገመ ይዝራ መጥቶ ይህ ይበታተናቸዋል፣ ቀኑንም ያበላሽበታል። አቶ ኖላዊ ቤት ማመጣ ወደሚለው ስንሄድ ወይዘሮ ሚላት ከአቶ ሚላዊ ኖላዊ መእታ ወይዘሮ ባየሽ የታሰረችበትን ቦታ ንገረኝ ትለዋለች። አይን ያላውቅ ሚላት። እዚ ጋር ምንድን እየተካሄደ ነው ወደሚለው ስንመጣ ኢዝራ፣ አሴል ሆነው ሲገናኙ፣ ሀኒቾ በቃ አንተ ተመለስ እኔ ከኢዝራ ጋር ሄዳለሁ ትለዋለች። እዚህ ጋር ጽዮን ምን እያደረገ ነው ወደ ምንለው ስንመጣ ጽዮንን እየጠበቀ አይኗን ያለው ብሎ አፍቃሪው ከርታታ ከዚህ ቆሞ እልፍ ስትል እጇን ያዝ ያደርጋታል። ባከን ልቀቀኝ፣ ደግሞ እዚህ ጋር አውልት ይመስል ቆሞ እጄን ይዘኛል፣ እንዲህ ትለዋለች። አያችሁ አፍቃሪና አፍቃሪ አይገናኝም። እሷ ሌላ ሰው ታፈቅራለች፣ እሱ ደግሞ እሷን ያፈቅራል። እሷ በኢዝራ ፍቅር ልባ ሸርተት ተብሎ በጣም ታሳዝናለች። የሚያሳዝነው ነገር ደግሞ ኢዝራ አይፈልጋትም። ይህ ልጅ በጣም ያፍቅራታል፣ እሷ ደግሞ ይህን ሊመየት አትፈልግም። አያችሁ፣ ህይወት እንዲህ ናት። እሱ በጣም ጽዮን፣ እኔ እኮ አንቺን ለማየት በጣም እዚህ ጋር የቆምኩት አንቺን ለማግኘት አንቺን ለማየት ነው፣ ይላት እሷ ደግሞ እኔ ምን አገባኝ እና እኔን የምታይኝ ትለዋለች። አያችሁ ህይወት ማለት እንዴና ማለት ነው። ተመልካቾች ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በአሪፍ በአሪፍ ድራማዎች እንመጣለን። ሁላችሁም አሁንም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እዚህ ጋር እኔ መቻ ይችል ሲጀመር ቁመቆመ እንጂ ምንም አትመስለኝም። እባክህ እንደዚያ ዘር በል እያለኝ ልጁን ታጣጥለዋለች። እሷ ኢዝራጌ ኢዝራጌ እያለች ኢዝራ ደግሞ ሰው መሆኗ ራሱ ትዛይለው ማለት ነው። አያችሁ ህይወት እንደዚህ ነው ማለት ነው እና ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በአክብሮት ጠይቃችኋለሁ። የተወደዳችሁ የተከበራችሁ ተመልካቾችን ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለእናት ሀገራችን ኢትዮጵያ እያለ አብሬያችሁ የምቆይ ይሆናል ማለት ነው። ቤተሰብ ሰብስክራይብ ማድረጋችሁ አትርሱ። እዚህ ጋርች እንግዲህ በእሱ ፍቅር ሸርሰት ብላለች ወይዘሮ ሜላት ምን እያደረገ ነው ወደሚለው ስንመለስ አይ ሜላት ሜላት ጥፋት እያጠፋችን ነው። የባዮሽን መታሰር ስሰማት ትደነግጣለች። እሷ አንቺን ልትግልሽ ስንዝሮዎች እየሰነዘረ መሆኗን አታቂም። ነገር ግን እርሷን አትንኩ እያልሽ አንቺ ትከራከሪያለሽ። ሃኒቾም እንግዲህ እንደምትመለከቷት እማዬ ስለ እሷ አይመለከትሽም፣ እንግዲህ ወዲያ እስር ቤት ገብታለች። ነገር ግን እንቢ ካልሽ ራስሽ ታቂያለሽ ትላለች ሃኒቾ ማለት ነው። እማዬ እሷ እኮ ወንጀለኛ ሰው ናት ነፍሰ ገዳይ ናት። እና ታዲያ ይቺ ነፍሰ ገዳይ ትለቀቅ ነው የምትይው? እኒ፣ መታሰሯ ደስ አላለኝም ትላለች ማለት ነው ወይዘሮ ሜላት። በይው ከቀጠለ ምናልባት ወይዘሮ ባዩሽን ታስፈታታለች የሚለው ስንሄድ፣ የእሷ ክስ ቢነሳላት ግን ያችን የሽጉጥ የድቅነችባት የእሷ ክስ ስለሚኖር ምንም ማድረግ አትችልም፣ ሜላት ማለት ነው። እዚህ ጋር ታሰሪ ስትባል እንዴት እንዲሆነ ተመልክቷት ወይ? ሜላት በጣም ከባድ ሰው ናት፣ እዚህ ጋር ይቺ እብድ ርግብ እንዴት እንዲያበድች፣ እንዴት እንዴት ልሰረቅ እችላለሁ እያለች አልናገርም ብላ ነበር። ተምቹም ይህ ነገር ምን እንዲሆነ ለማወቅ ጓጓሁ። ምክንያቱም በጣም እንዲሆን ሽልን ነገር በጣም አስፈላጊ ነገር ነው ማለት ነው ይላታል። እዚህ ጋር ሀኒቾ ምን እያለኝ ነው ወደሚለው ስንመጣ አባቷ ወይዘሮ ባዩሽና አሴል ጠቁመው እንዲያስያዟት ትነግረዋለች። ይነግራታል ታዲያ ያስትረዋል። የራህነዬ ምን እሱ ብቻ እሱ ብቻ አይደለም፣ ሴትዮዋ ደግሞ የታሰረችው ነብስ ልታጠፋ ሽጉጥ ደቅና ነው ይላታል። እንዲ አባዬ ምን አይነት ሰውና ምናምን እያለች እሷም ከአባቷ ጋር ታወራለች። ውድና የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀናቀኑ በአክብሮት እንጠይቃለን። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በዝቶ ተረፍ ይበልልኝ። ኢዝራ እንግዲህ እዚህ ጋር ምን እያለ ነው ወደሚለው ስንመጣ ኢዝራ የሚባለው ልጅ እንግዲህ ጢባራም በትምህርት ቤታቸው በጣም ሀብታም ልጅ እና ጢባራም የሚባል ልጅ ነው። እዚ ጋ ከሀንችው ጋር እያወሩ ነው። ስለምን እያወሩ ነው ወደሚለው ስንመለስ አብረን የምናየው ይሆናል። እዚ ጋ ዜራ እና ልጁ ተገናኙና፣ ጽዮን እሷን ጽዮንን እንደሚያፈቅራት ጽዮን እንዳይጎዳያት እየጠየቀው ነው። ጽዮንን እኔ ምንም አመስለኝም ምንም መስላ አትታየኝም። መጎዳያት ስለምንደ ነው? ምን ልትሰራለኝ ነው ይለዋል። አይ እሷ ስለምታፈቅረኝ ለእሷ ብዬ ነው ይለዋል። እሷ ብታፈቅረኝም እኔ አላፈቅራትም፣ ስለዚህ እኔ እሷን አልጎዳያትም እንደሚያብሸ ይለዋል ማለት ነው። አቶ ኖላዊ ግራ ተገብቷል፣ በጣም በሰዎች ሁኔታ ማለት ነው። እና ተምቹና አሴል ስለነገረው ደግሞ በጣም ደብሮታል። እባክን አሁን ሀንዬ ምን ትላለ ይለውን ታዘብዬ፣ ከላስ እኛ ሰለሀና መልሳ እናጣም ምክንያቱም ነፍሰ ገዳይ እስከሆነ ድረስ በሕግ ቁጥጥር ውስጥ መዋል አለባቸው ትለዋለች ማለት ነው። እዚህ ጋ ተምቾ ከአህና ከእርግብ ከምታደርበት ቤት ሂዶ ምንድን ቦርሳ ቦርሳ ምትኛ አስር ጊዜ ምን አሞሻል እንዲ ይላታል። አይ ባያመኝም እኔ ቦርሳውን እፈልገዋለሁ። እባክህ፣ ያነ ቦርሳ ምን እንደያዘ ስለማታውቅ ነው አንተ። እባክህን፣ እባክህን፣ አስመልስ፣ አስመልስ ትለዋለች ማለት ነው። ያን ሁሉ ወርቅ ከወሰደች በኋላ ይመለስልኛል ብላ ማሰቧ ግን የዋህነትና ጅልነት ነው። ምክንያቱም አንድ ፖርሳ ወርቅ ወስዲያ አንድ ፖርሳ ወርቅ ሰርቃ እንዴት ነው እሷ ነጻ የምትወጣው? እዚህ ጋር ልታበጅ ነው። በጣም ፌንት በላች። እሷ የለችም ተይዛለች ስትባል ፌንት ፌንት ጽዮንም ምን እያለ ነው ወደ የሚለው ወደ ጽዮን ስንመለስ፣ ሀና ከታገቡ እንዳትደርስ ታስጠነቅቃታለች። ሀናም ደግሞ አቶ ኖራዊ በጥሩ ስነ ምግባር ስላሳደጋት ምንም ነገር አትፈልግም ማለት ነው። ውድና የተከበራችሁ ቤተሰቦቻችን በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል ማለት ነው። ውድ ሀገሬ ልጆች ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዙ ተረፊ በለሌ በያላችሁበት ቦታ